ሰርች ብታረገው እዛ ገብተህ በአምስት ብር ያመጣልሀል። በሁለት ብር ያመጣልሀል። ይሄን የምታሳዩን ያላችሁ ደግሞ የሻይን ተጠቃሚዎች እንደሆናችሁ ነው የምታሳዩን። ምንም ትርጉም የለውም። ሌላ የሻይን ተጠቃሚ ስለሆናችሁ እያሳያችሁ ነው ያላችሁት። ሌላ ምንም ትርጉም የለውም። ማርያም አዳሚው ሁላ ኔ ሰዓትን እንደዚህ ያደርገዋለሁ። ቀጥ ብለ ሻይን ሄዱት እንዴ ወርቅ ወርቅ ለራሱ ወርቅ አምትተ ብታደረግለት እዛ የአስራአምስት ብር ብሎ የሚያመጣለ ቅድም ቪዲዮ የሰራውት ደግሞ ኔኔ ሎሚ በሚለው ከአንድ ሰዓት በፊት ጥሩ ቫይራል ል ከሺ ምናምን ቪዩ አግኝቷል በአንድ ሰዓት እና ያኛው ምልክት ደግሞ ኔኔ ሎሚዬ ማለት ሚስት ነው። ከዛ በዱ ላይ እያራሮጥ ኩሽ የነበረው ደግሞ ከዚህ በኋላ አፍሽን ትከፍቼና በዱላ አገጭሽን አገጭሽ ነው የምሰብርሽ፣ ማለት ነው። ወገብሽን ሰብሬ ቁጭ ነው ማድረግሽ። እንዲህ በፓራላይዝ በክሬንች እንደምትሄጂ ነው ማድረግሽ። እንደዛ ማለት ነው። ገባሻ ው እና እንዲገባችሁ ብዬ ነው ወገን። ሰው ነገ ጌም አለ። ፅባሕ ጊም ኣሎ ወላዲት በተለይ ደቂ ዓደ ዚኣ ዘለኹም ሓደ ሰብ ከይተርፋ ብዛ ናይ ጌም እዚኣ ማለት እዩ። እዚ ጌም ላይ ማንም ሰው እንዳይቀር ሌላው ቢቀር በታብታ በሽር ማድረግ ኣለሽ ምን ፈሎ ኣንስ ተሻል ያ ብሮ ልጃችን ኣንሰጥ ምናም ትላላ አንተን ማነው ማነው አንተ ቤተሰብ ያደረገው ወይ

ኖ ቁጭ በለሽ ቤት ከቤት የማትንቀሳቀሽ ላንቺ ነው። ስለ እኔ ስታወሪ ስታወሪ በዱላ አድርጌ አገጭሽን ነው ለሽ ሰባብር ቁጭ አድርጊሻለሁ። ኦኬ ራሷ ነው የወጣችው። እኔ ራሴ ራሰ ተመልሰሽ ነይ። አዲሲና ይትንቺ ሶማች ጋይስ፣ ጋይስ ፅባሕ ከይትተርፉ ነገ እንዳትቀሩ። ማርያምን በቃ ማንም ሰው እንዳይቀር ነገ ማንም ሰው እንዳይቀር ማርያምን። ከዚህ ባላችሁበት ሰዓት ማለት ነው፣ ከአንድ ሰዓት በፊት ከአንድ ሰዓት ግማሽ በፊት ማለት ነው። ኦኬ፣ ማንም ሰው እንዳይቀር በቃ። ራሱ ላይ ሸርት ታፕታፕ ምናምን ስታሩ የሌለን የሚሄደው ስለ ጊፍተሮች ትሰኪ ሁሉንም የኔ ጊፍተሮች ያሉት የኔ ጊፍተሮች እና ፍሬንዶች ያሉ በሙላዎች አሉ፣ አዋረቻቸው አሉ፣ እንመጣለን ያሉ አሉ፣ አንመጣም ያሉ አሉ። ብዙ ነገር ስላለ ትሰኪ የዛን ነገር ትሰኪ። ግን ማንም ሰው እንዳይቀር ተናግሬያለሁ። ኦኬ ማንም ሰው እንዳይቀር አንተ። ኧረ ጉድ ሰማ ወገን፣ ጉድ ጉድ፣ ሰማን፣ ጉድ ሰማን። ዮኒ ማኛ በቃ እኛ አለ አሉት። ዮኒ ማኛ በቃ እኛ አለ አሉት። አበርማ ያ ፊላ ብሩ ጣር እንዳትቀር። እንዴ አንተ ቀርተህ ማን ይበጣ ነው? እኔ ከምር እንኮ ማለም አላመንኩም እኮ ከምር ነው። በቃ ጌታ ተቀበለ ከምር ጌታ ተቀበለ በቃኝ አለ። አስራ አራት ዓመት ሙሉ የተቀጠቀጠ ሰውዬ እንዴት አሁን ለምንድን ነው በአንድ ቀን በሁለት ቀን በቃኝ ያለሆን እያልገባኝ ነገር አልገባኝ ማለት ለምንድነው አስራ አራት ዓመት ሙሉ የተቀጠቀጠ ሰውዬ

ለሁለተኛ ጊዜ ጌታ ተቀበለ። አባቴ ነገ አዲስ ሃይማኖት ራሱ አሰር ይሄ እያለ ነው። እባክህ ይሄ የምናቀው ሃይማኖት እኮ ነው፣ ሙስሊም፣ ኦርቶዶክስ፣ ካቶሊክ፣ ጴንጤ ምናምን ምናምን። ይሄ እኮ የምናቀው እንትን ነው የምናቀው ሃይማኖት ነው። ነገ የራሱን ሃይማኖት ይዞ ይመጣል፣ አዲስ ሃይማኖት ይዞ ይመጣል። ማርያምን እንደነዚህ ፍቅር ማነው የሚባለው? ፍቅር ሲዝም ነው ብሎ እያመጣ ማለት ነው። ምን ሆናችን እዚህ የምትሳደውት ያላችሁት ምንድን ነው የሚያሳደባችን? ምን ምን ሹ እየሰደብሽ ነው እክልካ እጅና ጉርን ከኪለታ ምን ያሳደብሽ ያገኝ ጋር እንዴ የዮኒ ማኛ ተሰደደ ብላችሁ ደግሞ መሳሪያው ጀመራችሁ። ለምን አይረገጥም ራሱ ነው ጀምረው እኛ ምን አገባን? ከምር ነው እኔ የሚገርመኝ ግን፣ ማለት ነው እኔ ሃይማኖት ምናምን ላይ አልገባም መግባትም አልፈልግም በጭራሽ ማለት ነው። ሻቢ እ አንድ ነገር ልንገራችን ማለት ነው። ከምሬ ነው ማለት ይህን ሰው የማታውቁት ሆናችሁን? አንዳንድ ላይክ ጴንጦች፣ ሪስፔክት የሁሉም ሰው ሃይማኖት አከብራለሁ፣ ምንም አያገባኝም ስለ ሃይማኖት። ግን ጴንጦዎች ግን ዮኒ ማኛን አታውቁት ሆኖ ሌ ምትሉ ተዘብሄዳችሁ? ወይ ፈጣሪ መስገን ምናምን ትሉት አታውቁትም አልገባሽ የሚችል ነገር ማለት ነው። አልገባችኝ ነገ ደግሞ አልሐምዱላ ረብ ልዓለም ብሎ ይመጣል። ነገ ደግሞ የእናትና የልጁን ክብር ቪዲዮውን ምን አረከብ የሆኑ ዮኒ ማኛ ስትገባ ክብር ለእናትና ለልጁ ሚል የነበሩ ቪዲዮ የት አለ? አሁን ላጥፍታው ነው፣ ቪዲዮ አጥፍቶት ነው ማለት አጥፍቶት ከሆነ ክብርና የናትና አብዛኛው ቪዲዮች የልጁ የሚል ነው። አጥፍታ ሆኖ ግን መጭ አይ ጉድ ወይ ጉድ አለ ያ ሰውዬ ስለ ጌማችን ያ ጎይቶም ሃይ ፅፌል ዝሒፈልካ ነሮ ፅፌል ዳሃሎ ወገን ሰዎች ደቂ ዓደይ ንኩላ ክም ብሓባር ዝጠቃለለ ማለት እዩ። ባንዲ ግዜ ነገ በኢትዮጵያ ሁለት ሰዓት ብትመጡ ሶስት ሰዓት ብትመጡ ደስ ይለኛል። ኣራት ሰዓት ሚጀመሩ ሚጀመር ከአንድ ሰዓት በፊት ብታርጉ ደስ ይለኛል።

የእድል ጉዳይ ነው። ጌም እኮ ማንድ አይታወቅም፣ ግን እኔ ሙሉ ጌም ጌማችን ቁጭ ብዬ ማየው ያለሽ ወደ ላይ ሼር አድርጎት ገብቼ ቁጭ ወይስ ከስር ቁጭ ብዬ ነው።

የመሸናነፍ ምናምን አይደለም። በቃ ልጫወት ቆይቆይ ችግር የለብኝ ምንም ባሸንፍ ችግር የለውም። ለመጨፈሪያ ምና አማራ አሸነፈ ትግራይ አሸነፈ ምናምን ውስጥ ለመግባት አይደለም። እስኪ ያው የዮኒ ማኛ በጎች ብሎን የለ ከበጎች ጋር አንድ ላይ ወይል ጌታ ንግልአሌክስአሌክስ ል ጻፍለት እንትን አቦ በእናታችሁ ዱ ዘረኝነት ይውጣልሽ ምናምን የምትሉ ሰዎች ታውኝ እስኪ ብሽቆች ናቸው። እናንተ ሰዎች ይህ ዘራችሁ ነው፣ ይዛችሁ ገደል ግቦሾች

ቀርበው ሁላችሁም እዚህ ያላችሁ ግን ብጌ ማለኝ ነገር ማንም ሰው እንዳይቀር ቤታስገባት ብዙ አውርተን ነው መሰለኝ። ካሞራው ካሞራው ሲሆን መጡ መጡ እንባል ነበረም